የትኛውም ዓይነት የፖለቲካ ልዩነት ቢኖር የሀገር ሉዓላዊነትና ብሔራዊ ጥቅም ለድርድር የማናቀርበው የኅልውና ጉዳይ ነው ሲሉ የአዲሃን ሊቀመንበርና በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋሁን ዓለምነህ ተናገሩ። አቶ ተስፋሁን የኢትዮጵያ የቀይ ባህር ጥያቄ ተገቢና በፓርቲያችንና በጋራ ምክር ቤቱ ሙሉ ድጋፍ ያለው ነው ብለዋል። የባህር በር ጥያቄው ለኢትዮጵያ ሕዝብ እታገላለሁ ለሚሉ የፖለቲካ ፓርቲዎችና ለሁሉም ኢትዮጵያውያን የጋራ አጀንዳ ሊሆን ይገባልን ብለዋል። በዚህ ጉዳይ ላይ ዘላለም አስፋው ያዘጋጀው ጥንቅር አለ፣ ተከታትለን እንመለስ። የአዲህን ሊቀመንበርና በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋሁን ዓለምነህ በምናነሳቸው ጉዳዮች ላይ ማብራሪያ ሊሰጡን እዚህ ስቱዲዮ ስለተገኙ በቅድሚያ እጅግ አድርገን እናመሰግኖታለን። እኔም እንግዳችሁ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። መልካም ወደ ቀዳሚው ጥያቄዎች ልለፍና በሀገር ውስጥ ያሉ የፖለቲካ ፓርቲዎች የፖለቲካ እንቅስቃሴያቸው በተለይም ከብሔራዊ ጥቅም ጋር በምን መልኩ አጣጥመው መሄድ አለባቸው የሚለውን የጥያቄያችን ቀዳሚ እናድርግ። እንደሚታወቀው የፖለቲካ ትግል ለተሻለ ለውጥ ማለት ነው። ስለዚህ ለተሻለ ለውጥ የሚካሄድ የትኛውም የፖለቲካ እንቅስቃሴ ደግሞ የሀገርን ብሔራዊ ጥቅም ላይ ለድርድር ማቅረብ የለበትም። እንደሚታወቀው ፖለቲካ ከራስ ፍላጎት ባሻገር የሕዝብን ጥቅም ያስቀደመ ነው። የሀገርን ጥቅም ያስቀደመ መሆን መቻል አለበት። ከዚህ በተጸራሪ ጎን ማለትም የራስን ፍላጎት ብቻ ወይም ከሕዝብ ፍላጎት በተጸራሪ የሚቆም ሀይል የብሔራዊ ጥቅምን ይንጸራል ማለት ነው። ስለዚህ የትኛውም አይነት የፖለቲካ ልዩነት ይኖራል፣ ተፈጥሯዊ ነው። ነገር ግን እነኚህን የፖለቲካ ልዩነት የምናስተናግድበት የጨዋታ ሜዳ የሀገርን ሉዓላዊነት የሀገርን ብሔራዊ ጥቅም ለጥያቄ ውስጥ የሚያቀረብ መቻል የለበት። እርስዎ የሚያነሷቸው የሀገር ጥቅም የትኛውን ፖለቲካ ፓርቲ ሲመጣ የማይደራደርባቸው ጉዳዮች አሉ እና ከዚህ አንጻር ፓርቲዎች ከአቋም ጀምሮ ሚናቸው እስከምን ድረስ መሆን አለበት? ፖለቲካ ውስጥ ሁለት ኃይሎች አሉ። አንድ ስልጣን ላይ ያለ፣ ሌላ ስልጣን የሚፈልግ ማለት ነው። ስለዚህ ስልጣን ላይ ያለው ኃይልም ብሔራዊ ጥቅሙን ማስጠበቅ መቻል አለበት። ስልጣን እፈልጋለሁ ብሎ በምርጫ አወዳደራለሁ የሚል ኃይልም ብሔራዊ ጥቅሙን ማስጠበቅ መቻል አለበት። ለምን ቢባል ሁላችንም ሀገር ስትኖር ነው ለስልጣን ውድድር ለስልጣን ፍክክር የምናደርገው። ስለዚህ ሀገርን የሚጎዳ ሀገርን የሚያሳንስ ተግባር ላይ ከተሰማራን ምኑን ፖለቲካ አደረግ ነው? ጸረ ሕዝብ የሆነ ጸረ ሀገር የሆነ እንቅስቃሴ ውስጥ ነን ማለት ነው። ያ ደግሞ ቅድም ለመግለጽ እንደሞከርኩት ፖለቲካ የግል ፍላጎት ሳይሆን የጋራ ፍላጎታችን የምናሳካበት ነው። ከአነሱት ጉዳይ አንዱ የባህር በር ጉዳይ ነው። ኢትዮጵያ ባለፉት 30 ዓመታትና በፊት ተገቢ ባልሆነ መንገድ የባህር በሬን አጥቻለ። ብሔራዊ ጥቅም ጉዳይ መረጋገጥ አለበት የሚል አሁን የሁሉም ኢትዮጵያውያን አጀንዳ ሆኗልና ከዚህ አንጻር የኢትዮጵያ የባህር በር መሻት እንዲሳካ የተፎካካሪ ፖለቲካ ፓርቲዎች የሚኖራቸው ድጋፍና ትብብር ምን መሆን አለበት? አንድም ይሁን በሌላ መንገድ ሀገር እንደ ሀገር የምትቀጥለው በልጆቿ ተጋድሎ ነው። ስለዚህ ልጆቿ ደግሞ ያለምንም ልዩነት ሁሉንም አንድ ሊያደርግ የሚችል ወርቃማ የሆነ ሀሳብ በተግባር ሊገለጽ የሚችል የባህር በር አጀንዳ ወይም የቀይ ባህር ጉዳይ መጥቷል። ይሄ በዘመናት ስናጣው ስንቆጭበት የነበረው ብዙዎቻችን ወደ ትግል ያስገባንም የፖለቲካ ሀሁን ያስቆጠረንም ጉዳይ ነው። ስለዚህ ይህን ጉዳይ ደግሞ የሆነ ምክንያት ደርድረህ የሆነ ስበብ ደርድረህ አሁን፣ ወይም የውስጣዊ ጉዳዮችን የውስጣዊ ልዩነቶችን ምክንያት አድርገህ የባህር በርን ጉዳይ ልትቃወመው የሚችል ጉዳይ አይደለም። ብሔራዊ ጥቅም ነው። ስለዚህ የብሔራዊ ጥቅም ተጻረርክ ማለት ፖለቲካ እያረመድክ አይደለም። ስለሆነም ትናንትም በብሔራዊ ጥቅም ላይ ያልተደራደርንም ነገም አንደራደርም። የኢትዮጵያ ብሔራዊ ጥቅም ጉዳይ አንድ ካላደርገን አደረገን ካላስተሳሰረን ምን ሊያደርገን ነው? ኢትዮጵያዊ ነታችን ምኑ ላይ ነው? የአዲያን ሊቀመንበርና በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋሁን ዓለምነህ ለአነሳናቸው ጥያቄዎች ለሰጡን ሰፋ ያለ ማብራሪያና ምላሽ እጅግ አድርገን እናመሰግንዎታለን። እኔም እንግዳቸው አድርጋችሁ ስለጋበዛችሁኝ እግዜር ይስጥልኝ። በጣም አመሰግናለሁ። አመሰግናለሁ።